ፍቅር ያስረዳል። ክብር ለኢየሱስ ይሁን። እግዚአብሔር ለእኛ ያለው ፍቅር ያስረዳል። የምንካፈልበት ርዕስ ኃጢአተኞች ሳለን መጽሐፍ ቅዱስ በአንዱ አዳም ምክንያት ኃጢአት ወደ ዓለም እንደገባ ይነግረናል። አዳም እግዚአብሔርን ባለመስማቱ ፍርድ ለሰው ሁሉ ለኩነኔ እንደደረሰ፣ ሞት ወደ ሰው ሁሉ እንደደረሰ ይነግረናል። ሮሜ ምዕራፍ አምስት ቁጥር 19 ላይ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ይነግሩናል። አንዱ አዳም እግዚአብሔርን ባለመስማቱ ሰው ከፍጥረቱ የቁጣ ልጅ ሆነ። ኤፌሶ ላይ እንደምን ከፍጥረታችሁ የቁጣ ልጆች ነበራችሁ ይለናል። ስለዚህ በአንዱ አዳም አለመታዘዝ ሰው ሁሉ ኃጢአተኛ ሆነ፣ ሞት ለሰው ደረሰ፣ ፍርድ ወ ለሰው በኩነኔ ደረሰ ማለት ነው። ዳዊት እንዲህ ያለ እነሆ በዓመፃ ተጸነስ እናቴ በኃጢአት ወለደች ያለ። ስለዚህ የሰው ልጅ ገና ከፍጥረቱ ወደ እግዚአብሔር መቅረብ የማይችል ሆነ። ለምን በአንዱ አዳም እግዚአብሔር አለመስማት ምክንያት ሰው የወደቀ ሆነ፣ በእግዚአብሔር ፊት እርም ሆነ። ስለዚህ የሰው ልጅ እንደ ሰው ልጅ በአንዱ አዳማ ለመታዘዝ በእግዚአብሔር ፊት መቅረብ የማይችል ሆነ፣ በእግዚአብሔር ፊት እርም ሆነ። ካስታወሳችሁ እግዚአብሔር ለእስራኤላውያን ወደ ከናን ትገባላችሁ ብሎ ኪዳን ከገባላቸው በኋላ ልክ የኢያሪኮ ግንብ ጋ ሲደርሱ እግዚአብሔር ለኢያሱ ያለው ካህናት ግንቡን ይዙሩት ከዛ ቅጥሩ፣ እንደሚፈርስ ከነገራቸው በኋላ በኢያሪኮ ያለ ሕዝብ ሁሉ ለእግዚአብሔር እርም ይሆናል፣ ታጠፋቸዋል ይላል። ከዛም ውረድ ብሎ ስትመለከቱ ምዕራፍ ስድስት ቁጥር ሀያ አንድ ላይ ሙሉ ህፃን ሳይቀር ሽማግሌ ሳይቀር፣ በግ፣ ላም፣ ወንድ፣ ሴት ሳይቀር እንዳጠፍኳቸው ይናገራል። የኢያሪኮ ሕዝብ እንደ ሕዝብ በእግዚአብሔር ፊት እርም ሆነ። ስለዚህ የሰው ልጅ እንደ ሰው ልጅ የአዳም ዘር ስላለበት በእግዚአብሔር ፊት እርም ሆነ፣ ኃጢአተኛ ሆነ በእግዚአብሔር ፊት መቅረብ የማይችል በእግዚአብሔር ፊት ሊያቀርበው የሚችል ነገር የሌለው ሆነ። ይሄ ብቻ አይደለም። ይሄ ከፍጥረቱ የቁጣ ልጅ የነበረ ከፍጥረቱ ወደ እግዚአብሔር መቅረብ የማይችል በአንዱ አዳም አለመታዘዝ ምክንያት ሞት የደረሰው ይህ ሰው በኃጢአት ሲቀጥል እንመለከተዋለን። እግዚአብሔር ቃል ሲናገር እያንዳንዳችን ወደ ገዛ መንገዳችን አዘነበረን ይላል። የልቡናችንን ፍቃድ የምናደርግ የስጋ ምኞት የምንከተል መጽሐፍ ሲናገር በበደላችሁና በአጢአታችሁ ሙታን ነበራችሁ ይላል። በአንዱ አዳም አለመታዘዝ ሞት ወደ እኛ ደረሰ። አሁን ደግሞ በገዛ ስጋችን፣ በገዛ ኃጢአታችን፣ በገዛ በደላችን የሰው ልጅ ሙት እንደሆነ መጽሐፍ ቅዱስ ይነግረናል። ሮሜ ምዕራፍ አምስት ቁጥር አስራ ሁለት ስለዚህ ምክንያት ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ፣ ሁሉ ኃጢአትን ስላደረገ ሞት ደረሰ ይላል። በአንዱ አዳም ምክንያት ኃጢአት ወደ ምድር ገብቷል፣ ለሰው ሁሉ ደርሷል። ያም ብቻ አደለም፣ ሁሉም ኃጢአትን አድርጓል። እያንዳንዳችን ኃጢአት አድርገናል። እንደ ሰው ዘር በእግዚአብሔር ፊት መቅረብ አንችልም። እንደ ግል በእግዚአብሔር ፊት መቅረብ አንችልም። ለምን? ሁላችን ኃጢአትን አድርገናል። ሰው ተቅለዙዙ ሲጠፋ እንመለከታለን። በመጀመሪያ ከፍጥረቱ የቁጣ ልጅ ነበር። አሁን ደግሞ በገዛ በደሉ፣ በገዛ ኃጢአቱ የሰው ልጅ ሙት ሲሆን እንመለከታለን። ለዚህ ምሳሌ ሆናችሁ ዘንድ ዮሐንስ ምዕራፍ አራት ላይ ያለችው ሳምራዊ መመልከት እንችላለን። ክርስቶስ በፍጹም ከዛች ሴት ጋር ንግግር ማድረግ አይገባውም። አንደኛ ሳምራዊ ስለሆነች። ለምን ሳምራዊና አይሁድ አይተባበሩ። ስለዚህ ክርስቶስ አይሁዳዊ ሆኖ ሳለ ከዛች ጋር ሳምራዊ ስለሆነች ብቻ መነጋገር አይገባም? ለምን አይሁድና ሳምራዊ አይተባበሩ። ሳምራዊና አይሁድ ቢተባበሩ እንኳን ክርስቶስ በግሉ ከእሷ ጋር ማውራት አይገባም። ለምን ከአንድ ምስት ያጉት የመታች ነው ስለዚህ እቺ ሴት ከክርስቶስ ጋር እንደ ሳምራዊ መነጋገር አትችልም። ሳምራዊያን ከክርስቶስ ጋር ማውራት ቢችሉ ከአይር ጋር ህብረት ቢኖራቸው ባል እቺ ሴት ከክርስቶስ ጋር ህብረት ማድረግ አትችልም። ለምን? ከአንድም አምስቴ አንት የፈታች ናት። ስለዚህ የሰው ልጅ ልክ እንዲሁ እንደ ሰው በእግዚአብሔር ፊት መቅረብ አይችልም። ደግሞ በግሉ በደን በራሱ ኃጢአት በእግዚአብሔር ፊት መቅረብ አይችልም። ስለዚህ የሰው ልጅ ይሄ ነው ክርስቶስ ሲሞት እኛ ይሄ ነበር ሰው። ይሄ ነበር መጽሐፍ ሲናገር እንደዚህ ይላል፣ ስለ ጻድቅ የሚሞት በጭንቅ ይገኝ ይሆናል፣ ስለ ቸርሰውን ለመሞት የሚደፍር እንኳን ምናልባት ይገኝ ይሆናል። ነገር ግን ከፍጥረቱ የቁጣ ልጅ ለነበረ በአመፃ ለተጸነሰ በኃጢአት ለተወለደ የኃጢአትን መንገድ በመከተል በገዛ በደሉ በገዛ ኃጢአት ሙት ለነበረ ገና ደካሞች ሳለን ዘመኑ ሲደርስ ክርስቶስ ስለኛ ሞቷል። ክርስቶስ ሲሞትልን እኛ ይሄ ነበር። ከፍጥረታችን የቁጣ ልጆች የነበርን በአመፅ ፀነስን፣ ሞት የደረሰን። ያን ብቻ አይደለም፣ የገዛ ፍቃዳችንን የምናደርግ ነበርን። ክርስቶስ በተያዘበት ለሊት እንዲህ አለ፣ እንካቹ፣ ስጋውን ቆርሶ ባርኩም ሰጣቸው። እንካቹ ብሉ፣ ይህ ሥጋዬ ነው። ጽዋውን ማስቶ ሰጣቸው፣ ባርኩ፣ አመስግኖ ሰጣቸው። ስለ ብዙዎች የሚፈሰው የአዲስ ኪዳን የኃጢአት ስሌት የሆን ዘንድ የአዲስ ኪዳን ደሜ ነው አለ። ስለዚህ ክርስቶስ ደምን ያፈሰሰው ስጋውን የቆረሰው ከፍጥረቱ የቁጣ ልጅ ለነበረ በአመት ለተጸነሰ ኃጢአት በአንዷ ለመታዘዝ ብቻ የደረሰው ያም ብቻ አይደለም፣ በዛ ኃጢአት ለቀጠለ የእግዚአብሔር ቃል ሲናገር እግዚአብሔር ሚፈልግ የለም ይላል። ስለዚህ የሰው ልጅ ኃጢአትን ተከትሏል፣ አስተዋይ የለም ይለናል እግዚአብሔር ሲያፈቅረን ክርስቶስ ሲሞትልን፣ የሰው ልጅ ይሄ ነበረ፣ እኛ ይሄ ነበር። ስለዚህ ሁልጊዜም የክርስቶስ የመስቀሉ ስራ ላይ ትምክተኞች ነን፣ ተገኞች ነን። ለምን? ያዳንን እሱ ነው፣ ያጸደቀን እሱ ነው፣ እዚህ ያደረሰን እሱ ነው። ደግሞ የሚያስቀጥለንም እሱ ስለሆነ ዮሐንስ በመልእክቱ ሀጢያት እንዳታደርጉ ይሄ ንጽፍላችኋለሁ፣ ግን ሀጢያትን ብታደርጉ በአብ ዘንድ ጠበቃ አለን፣ እርሱ ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል ስለዚህ በእኛ ስለ እኛ በአብ ፊት የሚታየው ጻድቅ የሆነ ኢየሱስ ክርስቶስ ነው። ስለዚህ ሁልጊዜ የእግዚአብሔር ፍቅር ላይ የኢየሱስ ክርስቶስ የመስቀሉ ስራ ላይ ጥገኛ ልንሆን ይገባል። ለምን ገና ደካሞች ሳለን ጽድቅን ማድረግ በማንችልበት ሁኔታ ውስጥ ሳለን ምንም ማድረግ በማንችልበት ሁኔታ ውስጥ ሳለን ዘመኑ ሲደርስ ክርስቶስ ስለ እኛ ሞቷል። ክብር ለኢየሱስ ክርስቶስ ይሁን፣ ክብር ለወደደን ይሁን። እንጸልይ በቂት ደቂቃ እግዚአብሔርን ፍቅር እያሰባችሁ የክርስቶስን የመስቀሉን ስራ እያሰባችሁ ሞት ሳለን ለወደደን